አገኘሽ አገኘሽ አገኘሁሽ። ነግሬሽ ነበር። ደግሞ ደሞ እውነት በጣም ግን እኔ አንድ የምነግርሽ ነገር አሁን ሰልፍ ዲፌንስ ብቻ ሳይሆን ኮንፊደንስም ያስፈልግሻል። ለዚህ ጥሩ ቦታ ጠቁምሻለሁ።

ሴንሴ ሐብተ ማርያም ደበሉ እባላለሁ። የአዩ ሾቱካን ካራቴ ዋና አሰልጣኝ ነኝ። ሰው ጠቁሞኝ ነው እዚህ ድረስ ነው ይዞኝ የመጣው እና ኮንፊደንስሽን የምታዳብሪበት በዛውም ደግሞ ሰልፊ ዲፌንስ የምትማሪበት ቦታ ነው ተብዬ ነው እና መማር እፈልጋለሁ። ዛሬ ነው ለመጀመሪያ ያሰብሽው? ዛሬ መጀመሪያ ከሆነ ልብስ ያስፈልግሻል። ይቻል አንቺ ደግሞ ተጨማሪ ልብሶች አለሽ? ለዛሬ በእኛ ልብስ ሰሪ አለሽ፣ ለቀጣይ ግን የራስሽን አዘጋጅተሽ እመጫለሽ። እኔ ልብስ ሽላምታለሽ። ጠብቀ እዚህ ጠብቅ። እንግዲህ ተመልካዮቻችን የዚህ ሳምንት የሞካሪ ሰዓታችን በዚህ ተጀምሯል ማለት ነው። በዚህ ሳምንት ደግሞ የሚሞክረው ካራቴ ነው። እወጣዋለሁ ወይ የሚለውን ደግሞ አብራችሁን ስትቆዩ የምታዩት ነው የሚሆኑት። አብራችሁን ቆዩ። የት ነው የምቀይረው? እዛ የሴቶች መቀየሪያ ክፍላለን አንድ ተማሪያችን ነስታሻለች። አመሰግናለሁ ልብስ ሆነች። ያደረግሽው ቤልት ነጭ ቤልት ይባላል። ይሄኛው ቤልት ለጀማሪዎች ተማሪ የሚሰጥ ቤልት ነው። ያደረግሽው ልብስ ደግሞ ኪሞናና ኪሞና ይባላል። አሁን ዛሬ ትሬዲንግ እንጀምራለን ማለት ማለ። በመጀመሪያ ከመጀመሪያው ስንጀምርሽ ከሰላምታ ነው የምንጀምረው። አንድ ላይ ከልጆች ጋር ትገቢያለሽ እንይዛለን

እዛ ይከፈታል። በጣም አሪፍ እዛው ያዝ። እዛ ይከፈታል። ግራግሬ ሳብ ይላል። ግራግሬን ሳብ እስቲ የስ። ሁለቱም እጆቼ እዚህ ጋር ወደፊት ለፊት፣ ቀና ብዬ መልሼ ቀና፣ ግራግሬን እየከፈትኩኝ እጆቼን ከላይ የመጀመሪያው ሰላምታ ይህንን ይመስላል። አሁን በመቀጠል ዛሬ የመጣሽበት ቀን ኪክ የምንሰራበት ቀን ነው። ኪክ የምንሰራበት ቀን ነው። የካራቴ ኪክ ምንድነው? ኪክ ማለት በካራቴው በእኛ የጃፓን ካራቴ ውስጥ የግር እንቅስቃሴ ወይም ደግሞ የግር ምቶች የምንላቸው ኪክ ብለን እንይዛለን ማለት ነው። እና መሰረታዊ የምንላቸው አራት ኪኮች አሉን። ከመጀመሪያው እንጀምራለን ማለት ነው። ካማይ ሲባል ይዣለው ቀኝ ግሬ ወደኋላ ብሎ እጆቼ ቦክስ ነው የሚጨብጡት። ያው ካማይ፣ በጣም አሪፍ አሞይ አይ ዮ አሁን እነሱ የሚያወጡት ኪያፕ ይባላል። ትንፋሽ ማለት ነው። እሱኛው የሁር ጥንካሬን ያመጣልና ከዛም ውጭ ደግሞ የምንሰራበትን ሞራል ሪትሙን እንድንጠብቀ ያደርገናል። እና ያዝ፣ ከመይ በጣም አሪፍ። እግሮቼን ቀስ ብዬ እግሮቼን ቀስ ብዬ የቻልኩትን ያህል ከፍ ለማድረግ እንሞክራለን ማለት ነው። መሀል መሀል ላይ ድካም በሚሰማኝ ሰዓት ላይ እንደ ጀማሪ ሲሆንሽ እረፍት እያደረግሽ መቀጠል ሲያልሽ። እንዴት ነው ወደዚህ ሙያ የገባሁት? ወደዚህ ሙያ የገባሁት መጀመሪያ የምሰራው ዳንስ ነበር፣ ዳንስ ነበር የምሰራው። ከዛ በኋላ ቤተሰብ ራስን ለመከላከል ወንድልሽ ከሆንክ ወደ ስፖርቱ ማዘንበላለህ ወደሚለው መጣ። ከዛ በኋላ እናቴ ናት ካራቴ እንድመዘገብ ያደረገችኝ። ክለባችንንም የመሰረት ነው አዩ ሾት ካን ካራቴ ክለብ ማለት የእናቴ ስም አየለች ነው እና በሷ ስም ነው ክለባችንን የመሰረት ነው ማለት ነው። እና ካራቴን ከጀመርን አሁን እዚህ ከጀመርን በአጠቃላይ ከጀመርኩኝ አሁን ወደ አስረኛ ዓመት እየገባው ነው። እዚህ ከጀመርን ደግሞ እዚህ ክለቡ ነው ከጀመርን ደግሞ አሁን ወደ ሶስተኛ ዓመታችን እየገባ ነው። ሳያቸው ብዙ ናቸው ልጆቹ እና ምን ያህል ተማሪዎች ነው ያሉት? አሁን እንደ አጠቃላይ ከሆነ ወደ መቶ ሰላሳ ተማሪዎች ይሆናል። ብዙ ነው አይደል? እንዴት ነው ማኔጅ የምታደርጋቸው? ልጆች ናቸው። ፕሮግራም አለ። ፕሮግራሙ የተለያየ ፕሮግራማችን የተለያየ ነው። የአዋቂዎች ፕሮግራም ደብቻ በጣም ህፃናቶች ደግሞ አሉ እዚህ ከአምስት ዓመት ጀምሮ ያሉ ህፃናቶችን እየተቀበልን እንገኛለን። ግን ይበቃሻል፣ አሁን ወደ ስራ እንግባ። ወደ ስራ እንግባ እና ያዝ፣ ተመልሰን የቅድሙ ተመሳሳይ አይነት ቴክኒክ ከማይ ሀያ አንድ ፓም ሁለት ፓም ኦስ ስ እስቲ ቀስ ብለሽ ሞክሪው እስቲ አንድ እስቲ ስ ቀየርኩኝ፣ ወደኋላ እግሬን ሁለት እስቲ ስእንግባ አሁንም መልሽ ቀይ ት ምስዊደት ይ በጣም አሪፍ። አሁን አንዱ መሠረታዊ ኪኮች ከሆኑት ማይጌሪ የሚለውን ኪክ እንሰራለን ዛሬ። እስቲ አንዴ ማይጌሪ እንላለን ት ማይጌሪ ማለት ጃፓንኛው ነው። ወደ አማርኛ ስንተረጉመው ወደ ፊት ለፊት መራገጥ ማለት ነው። አንድ

ታሰለጥናለህ ብዙ ሰዎችን ይዘክ ብዙ ልጆችን። ካራቴ ለአንተ ምንድን ነው? በአንተ አገላለጽ ግለጽው ብትባል እንዴት ነው የምትገልጸው? ካራቴ ማለት ለእኔ ስራዬ ነው። ስራዬ ነው፣ ሙሉ ለሙሉ ስራ የምሰራው ካራቴ ነው። ካራቴን በማስተማር ነው ያለው። ወደ ሶስት ወደ አራት ብራንቾች አሉን። አሁን ካራቴ ግን በስትክክለኛው፣ በወርዱ ግለጸው ካልሽ፣ ካራቴ ማለት ከሁለት የጃፓን ቃላት የመጣ ነው። ካራና ቴ ማለት ነው። ካራ ማለት ባዶ ማለት ነው። ቴ ማለት ደግሞ እጅ እንደማለት ነው። ያ ማለት ደግሞ ካራቴ ማለት በባዶ እጅና በባዶ እግር የሚደረግ ፋይት ይባላል። ብዙ አይነት ካራቴዎች ነው ያሉት። እኛ እያስተማርን ያለ ነው ሾቶካን ካራቴ ወይም ደግሞ ጄኬኤ ካራቴ ነው እያስተማርን ያለ ነው። እና እኔ ትንሽ ድረስ ወይስ ልቀጥል? አይ ትንሽዬ እንቀጥልና ከዛ በኋላ እንጨርሳለን። የአሁኗን ቴክኒክ ሙሉ ለሙሉ ነው የምንጨርሳት። የአሁኗን ቴክኒክ ካማ ይባላል። እንይዛለን፣ ኢች ሲባል ዋን እንመልሳለን፣ ኢች ሲባል ዋን እንመልሳለን። ኦስ ዮ ከማይ ሀበያ ሚስቪዳች ሬይ ዮ በጣም አሪፍ አሁን የእግራችንን እንቅስቃሴ በትንሹም ቢሆን የእሱን ጨርሰናል። ወደ እጅ እንቅስቃሴ ነው የምንገባው። እጅ እንቅስቃሴ ላይ መጀመሪያ ምንም ከመጀመሪያችን በፊት ቦክስ እንዴት እንደሚጨበጥ እንማራለን። በመጀመሪያ እጃችንን ሁላችን የምንክፈተው ወደ ላይ። በጣም አሪፍ። ከዛ ይኸው ጣቶቼን ብቻ እነዚህ ፊት ለፊት ያሉትን ጣቶች ከተትን በደንብ። አሁን ወደ ውስጥ መያዝ፣ ሁለተኛ፣ ሶስተኛ። ይሄው አውራ ጣቶቼን በደንብ አድርጌ ክድ አደረጋቸዋለሁ። እጆቼ። በጣም አሪፍ። እጆቼ ይከደናሉ። የስ ይሄው አሁን ወደ ፊት ለፊት እናድርገው እስቲ። በጣም አሪፍ። እጃችን በሚመታ ሰዓት ላይ ይሄኛው ስጋችን የሚያገኘው ከሆነ ሞር ህመሙ የቀነሰ ነው። ስለዚህ ሞር ይሄኛው እንዲያገኘው ደግሞ ፊለፊት ያሉት አንጓዎቹ እንዳገኙት እጆቻችንን ትንሽ እየወደታች የስ፣ በጣም አሪፍ እስቲ እናያዝ። እዚህ ጋር አሁን እስቲ አንድ ሆዴን ያዝ እያደረገው ከወጣ ጉልበት ይኖረዋል። በባዶ እንደዚህ ተከፍቶ እጄ እንደዚህ የሚወጣ ከሆነ ጉልበት አይኖረውም። ጉልበት እንዲኖረው ሆዴን እያሸ ፓ ጎብ

ሲቺ ያው አሁን ተንበርክኬ ሰራ የነበረውን ወደ ፊት ለፊት ገባ እንላለን። እች የስ ከኪያፕ ጋር እች አያ ኒ አያ ሰን ያበ ዮ ሚስዊዳች ያ ዮ አሁን ግሩፕ ፋይት እናደርጋለን ወይም ሁለት ሁለት እየሆነ ኮሚቴ እንጮታለን ማለት ነው። ኦስ ተግባብተናል። እንዴት ነው? ይደክማል በጣም። ያሶ የጉልበቱ ፓርት በኳ እነሱ ቀለል አድርገውት ላጥ በደግ እኔሽ አሁን ደግሞ ኮሚቴ ማለት ደግሞ ወይም ደግሞ ፋይት እርስ በእርስ ሁለት ለሁለት ሆነን ግጥሚያ የምናደርግበትው እስካሁኑ የተማርነውን ትንሽ የምንሞክረው ነው ማለት ነው። ስለዚህ ወደ እሱኛው እንገባለን። ክብ እናደርገዋለን። አሁን ሁለት ሁለት ሆኖ ፋይት ይኖራል ብለሃል። እኔም እንገባል ትቀስ ብለሽ ትሞክሪያለሽ። በጣም ጎበዝ ከሆነ ጋር እንዳለ ችግር የለው ቀስ ብለሽ ትሞክሪያለሽ። እነዚህ እነዚህ መከላከዮች ናቸው። እጆቻችን ላይ ነው የምናደርጋቸው። ወንዶች በሚገቡ ሰዓት ደግሞ እነዚህ መከላከዮች እንጠቀማለን። ለምን እንደ የተለያየው የሴትና ጓንቱ አንድ አይነት ነው የሚጠቀሙት፣ ግን ሴቶች ስትጠቀሙ ይሄንን ነው የሚጠቀሙት። ወንዶች ግን ይሄኛው የብልት መከላከያ ነው፣ ይህን ይጠቀማል። ሞላ አደጋውንም ለመቀነስ ልጆቹንም በስትክክል ለመያዝ ካራቴ ሲባል ስፖርቱ ራስን ከመከላከል ባለፈ ስነ ምግባርን ከማነፅ አንጻር ትልቅ አስተዋጽኦ አለው ይባላልና አንተ ደግሞ እንደ አንድ ኢንስትራክተር ምን ያህል ይሄ እውነት ነው ብለህ ታስባለህ? አሁን ልክ ልጆች ስናያቸው መጀመሪያ የጀምሮ ስናያቸው የሚመጡበት ጸባይ አለ ከዛኛ ጋር ከመጡ ደግሞ ከሶስት ወር ከአራት ወር በኋላ ደግሞ የሚኖራቸው ጸባይ አለ። ያኛው በትክክል ይመሰክራል ያኛው ጸባይ። ከዛ ባለፈ ደግሞ ልክ አሁን ላይ በዚህ ባለንበት ሰዓት ላይ ተማሪዎችም ሆነ ልጆች እኛ ነው እየፈሩ ነው ያሉት። ያ ደግሞ ወላጅ ከኛ ጋር ያለውን ግንኙነት በወራንድ የምንልከው ወረቀት አለ፣ በወራንድ የምንልከው አለ። የትምህርት ቤታቸውን ውጤት ውስጥ ያለውን ጸባይ ወላጆች አብራርተው ይነግሩና፣ ያንን ያንን ጸባይ አይተን እኛ ደግሞ ከልጆቹ ጋር እዚህ እንነጋገራለን። መቅጣት ካለብን መቅጣት አለብን። መምከር ካለብንም ደግሞ በምክር የሚታለፍ ልጅ ከሆነ ደግሞ ይመከራል ማለት ነው። በሳምንት ስንት ጊዜ ነው ስልጠና? በሳምንት አንድ ሰው ሶስት ቀን ነው የሚገባው እዚህ ግን ባለንበት አሁን ሳምንቱ ሙሉ ትሬዲንግ አለን የተለያየ ፕሮግራም ስለሆነ ያለ ሳምንቱን ሙሉ ፕሮግራም አለ። ትሬኒንጉን ከጨረሱ በኋላ ለተለያዩ ውድድሮች የመቅረብ እድሉ አለ? አዎ አለ። አሁንም በወጣቶች ኦሎምፒክ ከአስራ ሰባት ዓመት በታች በነበረው ውድድር አዲስ አበባን ወክለው የተወዳደሩ ልጆችም እዚህ መሀላችን ላይ ይገኛሉ። ከዚህም አልፈው ወደ ውድድርም ገብተዋል። አሁንም ደግሞ የሚመጡ ብዙ ውድድሮች አሉ። የተማሪዎች ውድድርም ምንም አለ። በዛ ውድድር ላይም ራሳቸውን በደንብ የሚያሳዩም ጎበዝ ጎበዝ ልጆችም አሉ ስለዚህ ከወደ ባህሪያቸው እንመለስና በምን አይነት መልኩ ነው የሚቀርጻቸው? እንዲረጋጉ ያደርጋቸዋል ነው ኮንፊደንስ እንዲሰማቸው ወይስ ሁለቱ ነው? አዎ፣ የመጀመሪያው በደንብ ኮንፊደንስ፣ ስፖርት ተማሪ ከሆነ ኮንፊደንስ አለ፣ በእርግጠኝነት ቃ ስፖርት የሚሰራ ሰው ከሆነ ኮንፊደንስ ይኖራል። ግን ጸባዩ ላይ ስንመጣ አንዳንዴ እዚህ የምንሰራቸው ድግግሞች አለ። ቅድም አዲስ ከሆነ አስር ጊዜ ፓም ፓም፣ እሱን እሱን ደጋግመን በጣም በምንሰራበት ሰዓት ላይ ያኛው ራሱ አይምሯቸውን ይዞት ይቆያል። ስለዚህ ውጭ ለሚመጣባቸው ላይ እያንዳንዱ ነገር ላይ መልስ ቶሎ ያይመልሱ ይረጋጋሉ መልስ ደጋግመሽ ደጋግመሽ ስትሰጫቸው ነው። ወደ መጨረሻ ሰዓት ሲደርስ ነው ማለት ነው። ያ ደግሞ እዚህ የምንሰራው ትሬዲንግ እንዳየሽው አድካሚ ነው። ድካሙን ተቋቁሞ ይቀጥላሉ በዛ ድካም ላይ ሆነው፣ ስለዚህ ሁሌም ያስታውሱታል። ትዕግስተኛ ያደርጋቸዋል። ሞር ደግሞ ስፖርት ቤት ውስጥ የምናደርጋቸው ፋይቶች ውጭ ካለው ትንሽ ከበድም ስለሚል አንዳንዴ ራሱም ስፖርቱ ያው ከማይችለን ሰው ጋር መጋጨት የለብንም። ካራቴ ደግሞ ራሱን የቻለ መከላከል ነው እንጂ ሞር ብዙም አያጠቅም መደባደብ አይደለም፣ አይደለም። መከላከሉ ላይ ፎከስ ያደርጋል። መልካም እሺ። ስለዚህ ወደ ፋይታችን ነው። እኔ መጀመሪያ ታትበል

ተመልካዮቻችን የዚህ ሳምንት የሞካሪ ሰዓታችን ይህንን ይመስል ነበር። አይታችሁኛል። ያው ተቀጥቅጫለሁ። ቀጣይ ግን እመጣለሁ በተሻለ ነገር። ስለተከታተላችሁ እናመሰግናለን። አብራችሁን ስለቆያችሁ ለአብረውነታችሁ በጣም ነው እናመሰግነው። ቀጣይ ሳምንት በሌላ ፕሮግራም እንገናኛለን። ለአሁኑ ግን ቻው።